ሰላም፣ ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ትላንትና ማታ ምን ነበረ? ዛሬስ ምንድን ነው ያለው አላችሁልኛ? እኔ ያለው እግዚአብሔር ተመሰገነ ይሁን። እንግዲህ ትላንትና ማታ ጽጌን ጭራራ አድርጎት ማለት ነው፣ ጭርር ነው አደረጋት። ማልቀስ ትንሽ ነው የቀራት። ከዛም በኋላ ቪዲዮ ዘግቶ ከሄዱ በኋላ እንግዲህ ራታቸውን በልተው እንግዲህ ያው እዚህ ጋር የኔ ነው ሳይ የኔ ናትም ብሎ ዘፈንን እየጋበዘ እየቀወጡ መጡልን ማለት ነው። ግን እን ዳንኤል እኮ ጽጌመን ጭርጭር ይፈልጋል። በቃ ለምን እንደሆነ ያላቅም። ከሱ ጋር መሆንም ይፈልጋል ከሌላ ሰው ጋር መሆንም ይፈልጋል። በቃ ዳንኤል ልቡ አንድ አይደለም። በቃ መንዘለዘሌ ስለመወዱ ይመስለኛል። ጽጌ ደግሞ በጣም ነው የምትወደው እንግዲህ እንደዚህ

ትላንትና ሚዜ መሆን ግን ጥሩ ነው፣ በተለይ ደግሞ ዱባይ ላይ። ግን ደግሞ ወጪው ስናስበው እያሉ ነውና ሁለት ወዶ አይሆንም። እንግዲህ ሁለት ወዶ አይሆንም፣ ሚዜ መሆንም ወዶ እንዲሁም ደግሞ ወጪውም ጠልቶ አይቻልም። እንግዲህ ቻሉበት፣ እንግዲ ቻሉበት። እንግዲህ ዳኔንና እና ጽጌ በትክቱክ ቁውጥ እያሉ መቶልናል ማለት ነው። በባህር ውስጥ በዛ ላይ መቼም የትላንትና ማታ የተቀረጸ ቪዲዮ ነው ይሄ ማለት ነው። ከቪዲዮ ላይ የቀራ ነው። እንግዲህ ለትክቱክ አስቀርጾ ነው ቁጭ አድርጎ ሄዶን ይመስለኛል። እንግዲህ የአብርሽና የሮቲም ደግሞ ማታ ምን እንደምለቀቁልን እና ቅም እንግዲህ ዝግጁ ላይ ናቸው። መቼም የትላንትና ማታ የተሰራ ነው የዛሬ አይደለም ቪዲዮው እና እንጠብቃለን ግን በጉጉት። ሁሉንም ነገር ማለት ነው። እስቲ እናንተ ሁለቱ ተጋቡና ተፋቱ። በቃ ኸላስ ተፋቱን እኛ ተፋቱን ተጋቡና ተፋቱ ነው አልኩ። ተጋቡ ተፋቱ ነው ነው የሚያደርጋት ተጋቡ ነው ማለት ነው እና በቃ ጽጌ በጣም ነው የምትወደው። ዳኒኤል ግን ብዙ ሴቶች ስላለ ጽጌም የራሱን ማረግም ይፈልጋል። ከዛም ደግሞ ሌላ ሌላ ሌላ መቀያየርም ይወዳል እሱ።